በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ትልቁ ታዋቂው የአፍሪካ ኩራት ተብሎ ሲነገርለት የቆየ ትክክለኛው ኔልሰን ማንዴላ በ1985 በእስር ቤት ውስጥ እንደሞተ በሳውዝ አፍሪካ ላይ በሽኩቻ ሲሰራጭ እንደቆየ ዘገባዎች ያመለክታሉ። እዲህ ዛሬ በዚህ በአለም ካርታ ላይ

ራ አጠፋቸዋለሁ በቀይ የተሰመሩት ማለት ነው። እነዚህ አሜሪካን፣ ካናዳ እዚህ ጋር ደግሞ ቻይና አለች ማለት ነው። እነዚህ እንደገና ሳውዝ አፍሪካ ደግሞ አለ እዛ ጋር። ታዲያ የአሁኑ ኔልሰን ማንዴላ ተብሎ የሚጠራው ማን ነው? የምዕራባውያኑ ድራማ። ሳውት አፍሪካ ከባርነት ገና አልወጣችም። የሳውት አፍሪካ የወደፊት እጣ ፋንታ፣ የነጮች እምባገናንነት በኦሬኒያ ከተማ ከናንተ ጋር የምቆየው አነ ሀብተ ዝርንግል። የስሮሙቱ አብረውን ይፈጽሙ። ኔልሰን ማንዴላ ከእስር ከወጣ በኋላ ከድቶናል፣ ለምዕራባውያኑ አሳልፎ ሰጥቶናል ከምዕራባውያኑ ጋር ተሻርከዋል ብለው የሚያስቡ የሳውት አፍሪካ ዜጎች ጥቂቶች አይደሉም። እውነታው ግን ምንድን ነው? እየፈተለኩ ካሉት ከአንዳንድ ዘገባዎች ኔልሰን ማንዴላ በ1985 ዓ ም እንደሞተ ይታሰባል። ለምን ቢሉ ኔልሰን ማንዴላ እየታገለው የነበረው ለሳውት አፍሪካ ነፃነት ነበር፣ መታሰሩም ጭምር ለፍትህ ነበር። ማንዴላ ከእስር ከወጣ በኋላ እንደሚታወቀው ቀጥታ ከምዕራባውያን ጋር በመስማማት ነጻነት በሚል ባርነት አገዛዝ መስርቶ ሳውት አፍሪካ 7% የመሬቷ ሀብትና ማዕድን ለነጮች አሳልፎ ሰጥቶታል። ምዕራባውያኑ በሀገሪቷ ውስጥ እንደፈለጉ እንዲሆንና ነጮቹ ጌቶች፣ ጥቁሮች ደግሞ በገዛ ሀገራቸው ባሮች እንዲሆኑ አድርገዋል። ታዲያስ ይህንን ያክል ዓመታት ታስሮ ዋጋ ከፍሎ እንዴት ከነጮች ጋር ስምምነት ሊፈጥር ቻለ የሚለውን ጥያቄ ለሳውት አፍሪካ ሕዝብ እንቆቅልሽ ሆኖባቸዋል። መረጃዎቹ እንደሚያመለክቱት ማንዴላ በኮንፍሊክት ምክንያት በ1985 እንደሞተና ከሞተ በኋላ ግን ክሎን እንዳደረጉትም ተገልጸዋል። ያ ክሎን የተደረገው ሰው ማንዴላ ሊተካ የተዘጋጀው ጊብሰም ማካንዳ

አንዳንድ ማካንዳን ካስፈገሩት ነገሮች ግን ማንዴላ ከመታሰሩ በፊት የሚናገረው የነበረው ኮሳ የሚባል ቋንቋው ክሎን ከተደረገ በኋላ ቋንቋውን አለመናገሩንና በደንብ አትኩሮ ላየው ሰው ከመታሰሩ በፊት ያለው መልክና ከመታሰሩ በኋላ ያለው ክሎን የተደረገውን መልኩ ልዩነት እንዳለው ተዘግበዋል። ስለዚህ ማንዴላ ከእስር ወጥተዋል። ሳውት አፍሪካ ነፃነቷ አግኝታለች፣ የጥቁር ማንነት ተከብረዋል የሚሉትን የምዕራባውያኑ ድራማዎች ይህ የወጣው መረጃ ውድቅ ያደርገዋል። ለምን ቢሉ ሳውት አፍሪካ በአሁኑ ጊዜ በዘመናዊ ባርነት አገዛዝ ትገኛለች። ሀገሪቷ የሚያስተዳድሯት ነጮች ናቸው። የተለያዩ ትላልቅ ፕሮጀክቶች የያዙት በማዕድኖችም ሆነ በእርሻም በጣም ትላልቅ የሆኑት ሄክታሮች የሚቆጣጠሩት ነጮች ናቸው። የሀገሪቷ ጠቅላላ ሀብት የሚቆጣጠሩት ነጮች ናቸው ብንልም ማጋነን አይሆንብንም። ነጮች ዋና ዋና የሆኑትን ቦታዎች በመቆጣጠር የጥቁሩን ማህበረሰቦች በዝቅተኛ የስራ ቦታ እንዲሰሩ አብቅተዋቸዋል። በእርግጥ ይህ በተለያዩ የአፍሪካ ሀገራት ያለ ነገር ነው ልንል እንችላለን። ነገር ግን የሳውት አፍሪካ የባሰ ነው። የነጮች መሬት እንጂ የአፍሪካኖች መሬት እስከ ማትመስል ድረስ ሀገሪቷ በቁጥጥር ስር አስገብቷታል። ይህ ያስከተለው ደግሞ በሳውት አፍሪካ ውስጥ ጥቁሮች እንዳይኖሩ የተከለከሉባት የነጮች ከተማ መሬቱ የእኛ ነው ብለው በገዛ በጥቁር መሬት ሀገር ኦሬኒያ የምትባለዋን ከተማ እንዲመሰርቱ በቅተዋል። ጥቁር አፍሪካውያን በገዛ ሀገራቸው ለመኖር የተከለከሉባት በሳውት አፍሪካ የምትገኘዋ የነጮች ከተማ ኦሬኒያ የሳውት አፍሪካ መሬት የሆነችዋ ኦሬኒያ ነጮች የራሳቸው መሬት እንጂ በሳውት አፍሪካውያን እንደማትወከል እስከሚመስላቸው ድረስ ተቆጣጥረው የሚኖሩባት ክፍለ ሀገር ስትሆን ከሌሎች ከተሞች ሆነ ከሳውት አፍሪካ ምንም አይነት እርዳታ አትቀበልም። የኦሬኒያ ነዋሪዎች በደቡብ አፍሪካ ራሳቸውን ከአፍሪካዊ ባህልና ቅርስ ለመጠበቅና ራሳቸውን ከወንጀል ለመከላከል እንደሚፈልጉ ይናገራሉ። እንዲሁም ነጭ የሚለውን መለያ ትርጉም የለሽ በማለት ውድቅ ያደርጉታል። ነዋሪዎቹ የራሳቸው የሆነ ሆስፒታል፣ የራሳቸው የሆነ ኮሌጅ፣ የራሳቸው ምግብ ቤት፣ የግላቸው የሆነ መኖሪያ ቤት፣ የራሳቸው የሆነ የእርሻ ቦታ፣ የራሳቸው ገንዘብ፣ እንዲሁም የራሳቸው የሆነ ትምህርት ቤት በመገንባት የራሳቸውን ዓለም ፈጥረዋል። በሳውት አፍሪካ የሚኖሩ ምዕራባውያን 70% የሀገሪቷን ሀብት እንደሚቆጣጠሩ ይነገራል። ይህም ነገር በሳውት አፍሪካ ውስጥ የእኛም መሬት አለ እስከ ማለት አብቅቷቸዋል። ይህም ጉዳይ የምዕራባውያኑን አምባገናንነት ያሳበቀ መሆኑን ይነገርለታል። አዛውንቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ዜጎች ያልሆናችሁ ከሀገሬ ውጡ ብሎ እያባረረ ሲሆን ይህ ደግሞ በበለጠ ጥቁሮቹን የተመለከተ ነው። በሳውት አፍሪካ ያሉ ነጮች ደግሞ ይህ ሀገራችን ነው፣ መሬታችን ነው፣ ማንም ጥቁር እንዲቀላቀልብን አንፈልግም፣ አንፈቅድምም ባህላችን እንዳይበላሽብን ሲሉ ለአፍሪካውያን ያላቸው ንቀትና የራሳቸውን አምባገናንነት በጉልህ አሳይተዋል። ይህ እንዲህ ከቀጠለ ሳውት አፍሪካም የእኛ ናት ከማለት ወደ ኋላ እንደማይሉ መገመት አያዳግትም። ውድ ታዳሚያን እስኪ የሳውት አፍሪካን የወደፊት እጣ ፋንታ ከወላዲታ አምላክ የተነገረላትን በንግሥተ ነገስታት እህተ ማርያም ዘኢትዮጵያ የተላለፈውን አብረን እንመልከት። ብንጠይቅ ኖሮ የአብርሃም አምላክ በዛ ቦታ ላይ የሚሰራልንን ያዘጋጅልን ነበረ ማለት ነው። ይሄ ሁሉ ህዝብ፣ የኢትዮጵያ ህዝብ ተሰዶ በተለያየ ሀገራት ይገኛል። ዛሬ ደግሞ ትንሽ ከበድ የሚለው በውጭ የምትኖሩ ኢትዮጵያውያን ከዚህ በፊት ሁላዊት አምላክ ግቡ ብለሽ በያቸው ወደ ሀገር ከሶስት ዓመት በፊት ይመስለኛል፣ ሁለት ዓመት፣ ሶስት ዓመት ግቡ በያቸው፣ ገብታችሁ መሬት ላይም ጎዳና ላይም ኑሮ ብለሽ በያቸው ተብሏል። እንደውም በዚህ ሁሉ ተከስሼ ነበር። ሰውን ግቡ ትላለች ወደ ሀገር ተብዬ ማለት ነው። ጉድ እኮ ነው እንደው። ይህም እኮ ወንጀል ሆነብኝ ማለት ነው። ሰውን ከስደት ዓለም ወደ ሀገርህ ግባ ማለት ራሱ እንደ እንትን ማለት ነው። ግቡ ተብሎ ይሄ መልእክት ተላልፎ ለህዝቡ ያውቃል ማለት ነው። እንግዲህ ዛሬ በዚህ በዓለም ካርታ ላይ የምታዩት ነገር አለ ማለት ነው። በቀይ የተሰመሩ ሀገሮች አሉ። እነዚህን ሀገሮች ዛሬ ሳጠፋቸው ታዩኛላችሁ ማለት ነው። አጠፋቸዋለሁ፣ በቀይ የተሰመሩት ማለት ነው። እነዚህ አሜሪካን፣ ካናዳ አለ። እዚህ ጋ ደግሞ ቻይና አለች ማለት ነው። እነዚህ እንደገና ሳውዝ አፍሪካ ደግሞ አለ እዛ ጋር። ሳውዝ አፍሪካ ያው ቀጥታ ህዝቡ ወደ ሌላ ሀገር ውስጥ እንዲቀላቀል ነው የሚሆነው ማለት ነው። ይጠፋል። ህዝቡ ይጠፋል። አይደለም የምለው እዛ ጋር እዛ ጋር ያለው ህዝብ ጠቅላላ መሰደድ ይጀምራል ማለት ነው። ወደ ሌላው ሀገራት ይገባል ማለትም፣ ሌላ አፍሪካ ሀገር ውስጥ ይገባሉ ማለት ነው። ይቺ ማለት ናት ይቺ ቀዩዋ። እንደዚህ ማለት ነው። ይሄ ህዝብ እዚህ ያለ ህዝብ ወደዚህ ይሸጋሸጋል ማለት ነው። ይቺ ቀጥታ በዳስተር ነው በዳስተር አጠፋኋት ማለት ነው። ከዛች ማዳጋስካር ደሞ አለች ወደ እሷ በሚቀጥለው መጣባት አለሁ። እዚህ ጋራ አረንጓዴ የሆነው የኢትዮጵያ ግዛቶች ናቸው። ብራዚልን ብያለው። ኢትዮጵያ እዚህ ጋር አለች። እዚህ ጋር ደግሞ አውስትራሊያ አለች። አሁን በዚህ በቀይ ማሳያችሁ ማለት ነው። እነዚህ ቀይ ሆነው የምታዩት ያው እዛው ሀገር ያላችሁ ታውቃላችሁ፣ ካናዳ አሜሪካን። እንግዲህ ይሄ የአብርሃም አምላክ ትዕዛዝ ነው ማለት ነው አጥፊው ስላለኝ አጠፋለሁ ማለት ነው። ለሕዝቡ ግልጽ የሆነ የዓለም ካርታ ይሄን ነው የሚስለው ተብሎን የተነገረን ይሄ ነው። ለሰው ልጆች በትምህርት ዘርፍ የተነገረንም በታሪክም ስናቀውም የነበረ ማለት ነው። እና ከዚህ በፊትም ከአእምሮ በላይ የሆኑ መልእክቶችን ይዤ እቀርባለሁ ብያለሁ። እና ማድረጋቸውን የአብርሃም አምላክ በአዘዘኝ መሰረት ነው የምሰራው ማለት ነው። ለዛሬ የነበረን ቆይታ እዚህ ላይ አብቅተናል። በሌላ ቀን በሌላ መረጃ እስከምንገናኝ መልካም ጊዜ። ስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን። ዘኢትዮጵያ